አገዛዙ ከወራት በፊት የፋኖ አመራሩ የመንግስት የሰላም ጥሪን ተቀብሎ ገባ በሚል ከፍተኛ የሚዲያ ፕሮፓጋንዳ ስራ የሰራበትን ግለሰብ እንደገደለ የኢትዮ ኒውስ የመረጃ ምንጭ ተናገሩ። በአማራ ክልል ዛሬም በተለያዩ አካባቢዎች ውጊያ ሲቀጥል፣ አገዛዙ በኩሉም በክልሉ የሀገራዊ ምክክር አጀንዳ ማሰባሰብ ስራን ቀጥያለሁ ብሏል። በጎንደር ቋራ ወረዳና በጎጃም ጃዊ ወረዳ አጎራባች አካባቢ በአገዛዙ ጦርና ፋኖ መካከል ውጊያ እየተደረገ እንደሚገኝ ተመላክቷል። በሁለቱ ወረዳዎች አጎራ ተራባች አካባቢዎች ይጠናከር ወታደራዊ ስምሪት አለ የሚሉት የኢትዮ ኒስ የመረጃ ምንጫዎች በትላንትናው ዕለት አባይ ዳር በተባለ አካባቢ አገዛዝ የድሮን ጥቃት አርሷል ብለዋል። ሆኖም በድሮን ጥቃቱ የደረሰውን ጉዳት ስለመኖሩ የታወቀ ነገር አለመኖሩን የመረጃ ምንጮች የጠቆሙትም በዚሁ በቋራና እጃዊ ቀጠና ያለውን ከፍተኛ የሆነ የፋኖ እንቅስቃሴ መግታት አለብ በሚል የአገዛዝ ጦር መንቀሳቀሱ ተከትሎ በሚካይና ዝድ የታገዘ ወታደራዊ እንቅስቃሴ መታየቱን ነው። የአካባቢ መረጃ ምንጮች ተናገሩትም በቀጠናው የፋኖ ኃይሎች ትላንት ከምሽቱ 12 ሰዓት ገድማ በእጃዊ ወረዳ ቡኒጅራ ከተማ ውስጥ ሁለት ከፍተኛ የመከላከያ አመራሮችን ጨምሮ ከያ በላይ የአገዛዝ ወታደሮች ገድለናል በርካቶችንም አቁሰናል ሲሉ አስታውቀዋል። በተመሳሳይ በክልሉ ምዕራብ ጎጃም ዞን ሰከላ ወረዳ የፋኖ ኃይሎች ጥቃት ለሶስተኛ ቀን መቀጠሉ ለማወቅ ተችሏል። በዚህም በትላንትና ሁለት የአገዛዝ ጦር ከሰከላ ግሽ አባይ ወደ አበስከል ሊንቀሳቀስ የነበረው የፋኖ ኃይሉ ውጊያ ከፍቶበት ቁጥራቸው ቀላል የማይባሉ ወታደሮች መገደላቸውን የአማራ ፋኖ ጎጃም አስታውቋል። በዚሁ ሰከላ ወረዳም የአገዛዝ ጦር የከባድ መሳሪያ ተስተኳሽ ነው በሚል ተደርጎ የተጠረጠረ ሰው በፋኖ ነው መያዙ ነው ተቋሙ ያስታወቀው። በሰሜን ወሎ ዞን ከወልዲያ ከተማ ቅርብ ርቀት በምትገኘው በቅሎ ማነቂያ ከተማ ከባድ ውጊያ መደረጉም ተሰምቷል። በዚሁ በተለይም በርካታ የአድማ ብተና ፖሊስና ሚኒሻ አባላት መገደላቸውን የትዩኒስ የመረጃ ምንጮች ጨምሮ ተናግረዋል። የአገዛዙ ጦር በቅሎ ማነቂያ ከተማን ከፋኖ ልማስለቀቅ በሚል ለሁለተኛ ተከታታይ ቀናት ውጊያ ቢከፍትም የፋኖ ኃይሎች በሰጡት ያጸፋ የአገዛዙ ጦር ወደ መጣበት ሸሽተዋል ሲሉ ነው የመረጃ ምንጮቻችን የሚናገሩት። በሌላ በኩል አገዛዙ ከወራት ውስጥ በጎንደር ቀጠና የፋኖ አመራሩ መንግስት ያቀረበውን የሰላም ጥሪ ተቀብሎ ገባ በሚል ከፍተኛ የሚዲያና የፕሮፓጋንዳ ስራ የሰራበት ሰው ገድሎታል ሲሉ የኢትዮኒስ የመረጃ ምንጮች ተናግረዋል። አገዛዙ በወቅቱ ሻንቆ ማሞጌ የተባለ ግለሰብ የአማራ ፋኖ ጎንደርዝ ቃል አቀባይ እና የጎብ የብርጌድ ከፍተኛ አመራር የመንግስት ጥሪን ተቀበለ በሚል አሚኮን ጨምሮ በበርካታ በሚቆጣጠራቸው ሚዲያዎች በኩል ከፍተኛ ፕሮፓጋንዳ ሲያስተጋባ እንደነበር ይታወሳል። ይህ አቶ ሻም ቆማ ሙዬ የተባለ ሰው ታዲያ መጋቢት 3 2017 ዓ ም እኩለ ሌት ላይ ገደማ ላይ በጎንደር ጠዴ ወረዳ ማክሰኘት ገበያ ከተማ አስፋው ባዜ ወፍጮ ቤት የተባለ አካባቢ በብልጽግናው አገዛዝ ኃይሎች መገደሉ ነው። የመረጃ ምንጮቻችን የተናገሩትም አገዛዙ ግለሰቡን መጀመሪያ በሚዲያ ፕሮፓጋንዳም ከዛም በመንገድ መሪነትና በመረጃ ሰጭነት ከተጠቀመ በኋላ በግፍ ገድሎታል ሲሉ ነው የኢትዮኒስ የመረጃ ምንጮች ያመላከቱት። ሆኖም በአገዛዙ በኩል የግለሰቡን ግድያ በተመለከተ እስካሁን ያለው ነገር የለም። በሌላ በኩል በአገዛዙ የተቋቋመውና በበርካታ የፖለቲካ ኃይሎች የገለልተኛነትና የቅቡልነት ጥያቄ የተነሳበትና የፖለቲካ ፓርቲዎች ከሄደቱ ራሳቸውን ያገለሉበት የሀገራዊ ምክክር ኮሚሽኑ በአማራ ክልል ሁለተኛ ምዕራፍ የአጀንዳ ማሰባሰብ ስራ ጀምር ያሉ ሲል አስታውቋል። በክልሉ የመጀመሪያው ዙር መጋቢት 27 2017 ዓ.ም መጀመሩን ያስታወሰው ኮሚሽኑ በሁለተኛው ዙር ደግሞ ተጽዕኖ ፈጣሪ ግለሰቦችና ባለእርሻ አካላት ይሳተፉበታል ይላል። ተጽዕኖ ፈጣሪ ግለሰቦች የተባሉት እነማን ናቸው የሚለውን ያላብራራው ኮሚሽኑ እነዚህ አካላት ከተለያዩ አካባቢ ተጉዘው በባህርዳር ከተማ በመገኘት በቀጣዮቹ ቀናት በሚኖራቸው የአጀንዳ ማሰባሰብ ስራዎች ዙሪያ የቅድመ ዝግጅት ውይይቶች እያደረጉ ነው ሲል አስታውቋል። ሲቋቋም የተሰጠውም የሶስት ዓመት የስራ ጊዜ ተጠናቆ በቅርቡ ለአንድ ዓመት ተጨማሪ ጊዜ የተራዘመለት ሀገራዊ ምክር ኮሚሽኑ የብልጽግና አገዛዝ የአብይ አህመድ ስልጣን ለማራዘም የሚጠቀምበት መሳሪያ ነው በሚል የገለልተኛነትና ሌሎች ጥያቄዎቹን ማንሳት የፖለቲካ ድርጅቶች ከሂደቱ መውጣታቸው በተለያዩ ጊዜያት በመግለጫ ማስታወቃቸው መዘግባችን ይታወሳል።